ሰላም እንዴት ናችሁ? ውጤት የጂኒስ ዩቲብ ቻናል ተከታታዮች፣ በዛሬ ፕሮግራም ይዤላችሁ የቀረብኩት የብዙ ሰዎች ጥያቄ የሆነውን እና የተለያየ የተሳሳተ ኢንፎርሜሽን የሚሰጥበትን የኢትዮጵያ አየር መንገድ የካቢን ክሩ ወይም የሆስተስ ሰላሪ ወይም ደሞዝና ጥቅማ ጥቅም በተመለከተ ይሆናል። ብዙ ሰዎች የተለያየና የተሳሳተ ኢንፎርሜሽን ያላቸው በካብን ክሩ የኢትዮጵያ አየር መንገድ ካብን ክሩ ደሞዝን በተመለከተ የኢትዮጵያ አየር መንገድ ደሞዝ እና ጥቅማ ጥቅም ከዚህ በመቀጠል አቀርብላችኋለሁ። ቻናላችንን ሰብስክራይብ በማድረግ እንድታበረታቱም ጠይቃችኋለሁ። እና ወደ ዛሬው ሀሳቤ ስመጣ የኢትዮጵያ አየር መንገድ የካብንክሩ ደሞዝ ምን ያህል ነው? ምንድን ነው የሚያገኙት ጥቅማ ጥቅም እና የኢትዮጵያ አየር መንገድ ካብንክሩ መሆን ጥቅሙ፣ እንደገና ደግሞ የካብንክሩ ትሬኒንግ ፕሮግራም በተመለከተ የተወሰነ ኢንፎርሜሽን ሼር ላድርጋችሁ ወደድኩኝ። በመጀመሪያ የኢትዮጵያ አየር መንገድ ካብንክሩ ደሞዝ ቤዚክ ሰለሪው ከመቶ እንደ ሲኒሪቲ ይለያያል፣ ማለት ፍሬሽ እና ሲኒሩ ይለያያል። ግን በአብሬጅ ብር በአመት ነው። ይሄ ማለት ስታካፍሉት ኦልሞስት ቤዚክ ሳላሪ በወር ለጁኒየር ወይም ለፍሬሽ ግራጅዌት ሆነ ወይም አዲስ ጆይን ለሚያደርግ ሰው 160 አካባቢ ይሆናል። ቤዚክ ሰላሪው ማለት ነው። ሁለተኛ ካብን ክሩ ስትሆኑ የምታገኙት ቤዚክ ሰላሪ ብቻ አይደለም። ቤዚክ ሳላሪው 160 ቢሆንም ፍላይት አለ። ፍላይት ማለት በሰዓት የበረራችሁበት ሰዓት ካልኩሌት ተደርጎ በሰዓት ማለት ነው፣ የደሞዛችሁ ላይ የሚጨመር ማለት ነው። ሌላኛው ፐርዳይም ነው። ፐርዳይም ከደሞዛችሁ ጋር የሚጨመር አይደለም። ልክ የሆነ ሀገር ለምሳሌ ፓሪስ የምትሄዱ ከሆነ ወይም ለንደን የምትሄዱ ከሆነ ዛሬ የሚሰጣችሁ ፐርዳይም ነው ተባዝቶ። ያ ፐርዳይም በኛ አበል የምንለው ማለት በ24 ሰዓት ውስጥ አንድ ሀገር ስትሄዱ 24 ሰዓትም 36 ሰዓትም ከዛም በላይ ልትቆዩ ትችላላችሁ፣ እና በሰዓት ነው በርዳ የሚባዛ የምትቆዩት። ለምሳሌ ለንደን ሄዳችሁ ልክ አይሮፕላን ውስጥ ገብታችሁ እዛ ደርሳችሁ ውስጥ እስክትመለሱ ድረስ ያለው 24 ሰዓት ከሆነ ቶታሉ በሰዓት አምስት ዶላር ነው። የ24 ሰዓት ወይም 36 ሰዓቱ በአምስት ዶላር ተባስቶ በእጃችሁ ነው የሚሰጣችሁ፣ ይዛችሁ ትሄዳላችሁ ማለት ነው። ይሄ ለምንድ ነው የሚጠቅመው? የኢትዮጵያ አየር መንገድ ያው ሰራተኞቹ ሲሄዱ ወይም ሆስተሶቹ፣ ካፕቴኖቹ ሆቴል እያያዝላቸዋል ሆቴል እያዘላቸው፣ ከቁርስም ከምሳም ከራትም ጋር ነው። ሁሉም ነገር አለው። እንደገና ደግሞ ሌላም አድቫንቴጆች አሉት። ዋና ከፈለጋችሁ፣ ጅም ከፈለጋችሁ፣ ስፓ ኤቭሪቲንግ የተሟላ ነው። ይሄ የአንድ ፓኬጁ ነው፣ አኮሞዴሽኑ ነው። ነገር ግን በእጅ የሚሰጣችሁ ተርዳይም የምትሄዱበት ሀገር ሾፒንግ መውጣት ከፈለጋችሁ ፋስት ፉድ ገዝታችሁ መውጣት ከፈለጋችሁ እነዚህ ነገር እንድታደርጉ የሚጠቅማችሁ ነው። ፐርዳይም ይለያያል። ለምሳሌ ወደ አሜሪካ ስትሄዱ ወደ ኢሮፕ ስትሄዱ በሂሮም በዶላር እንደምትሄዱበት ሀገር ዲፔንድ ያደርጋል እና ቫሪ ስለሚያደርግ ፐርዳይሙን ከደሞዝ ጋር እንደምረውም ማለት ነው። አንደኛ የሆነ ሀገር ስትሄዱ በእጃቸው የሚሰጣችሁ ነው። ሁለተኛ ነገር ደግሞ እንደምትሄዱበት ሀገር ገንዘብ ስለሚለያይ ማለት ነው። እና ብዙ ብዙ ጊዜ ሆስተሶቹ ምን ያደርጋሉ? ያንን የተሰጣቸውን ገንዘብ ወደ ሀገራቸው ሲመለሱ በባንክም በብላክ ማርኬትም ዘርዝረው ይጠቀሙታል። ኦር ዶላር ለሚፈልጉ ዩሮ ለሚፈልጉ ሰዎችም ይሸጡታል ማለት ነው። ይሄም አንድ ቤኔፊት ነው። ይሄ ሾፒንጉን ኦር ፋስት ፉድ ገዝቶ ኦር ሌላ መዝናናቱን ምናምን ካልፈለጉት ገንዘባቸውን ሴቭ የሚያደርጉ ሰዎች አሉ። እንዳንድ በጣም የሚጠቀሙበት አንዱ ዌይ ነው፣ በርዳይም ማለት ነው። ሌላኛው ሀርድሽፕ አላዋንስ አለ። ሀርድሽፕ አላዋንስ ማለት የሆነ ሀገር ስትሄዱ ለምሳሌ ወደ ጃፓን ኦር አውስትራሊያ ኦር ሳምቲንግ የሆነ ሀገር ስትሄዱ የአየር ሁኔታው አስተጓጉሎ ልትሄዱ ከታሰበው ለምሳሌ ጉዞ የሰላሳ ስድስት ሰዓት ኦር የሀያ አራት ሰዓት ቢሆን ከዛ ሰዓት በላይ አየር ላይ የምትቆዩበት ሁኔታ ቢፈጠር ፕሌኑ ቢበላሽ ኦር የአየር ሁኔታው አስቸጋሪ ሆኖ የሆነ ያህል ሰዓታት መቆየት ቢያስፈልጋችሁ ያ ከተመደበው ሰዓት ውጭ አየር ላይ የምታጠፉት ሰዓት ተባዝቶ የሚከፈላችሁ ብር ሀርድሽፕ ይባላል እና ብዙ ጊዜ ከሁለት ሰዓት በላይ ሊያዘላችሁ ይችላል። ሁለት ሰዓት እስከ ሶስት ሰዓት ከዛም በላይ። ስለዚህ እነሱ ሰዓታቶች ብቻ አየር ላይ ከተመደበው ሰዓት በላይ ስትቆዩ የሚያዘው ሰዓት ሀርድሽፕ ይባላል። ሀርድሽፕ አለዋንሱ፣ ቤዚክ ሰለሪ፣ ፍላይት አለዋንሱ አንድ ላይ ተደምሮ ከቤዚክ ሰላሪያችሁ ጋር በወሩ መጨረሻ ደሞዛቸው ነው ይከፈላችኋል ማለት ነው። ስለዚህ ለዛ ነው የካብንክሩ ደሞዝ ብዙ ሰው መቶ ሺህ ነው፣ ሰማኒያ ሺህ ነው፣ ስልሳ ሺህ ነው እያለ ኮንፊውዝድ የሚያደርጋችሁ፣ ምክንያቱም እነዚህ ነገሮች ተጨምረው ስለሆነ፣ ለካብንክሮቹ ደሞዛቸው የሚገባው ሰው ያ ደሞዛቸው ይመስለዋል። ግን ያደለም ደሞዛቸው ደሞዛቸው ኦንሊ ቤዚክ ሰላሪያው አስራ ስድስት ሺ ናት ግን ፍላይት አለው አንሱ ሀርድ ሺፑ፣ እነዚህ ተጨምረው ነው ብሩን ከፍ የሚያደረጉት። ፐርዳይሙ እንዳለ ሆኖ ፐርዳይሙ ቀድሞ የሚሰጥ ስለሆነ ቅድም እንዳልኳችሁ እሱን አንደምረውም። ግን እነዚህ ሶስቱ ተደምረው ኢንድ ኦፍ መንስ ሰላሪ ሆኖ ይገባል። ለዛ አይ ቲንክ ግልጽ ያደረኩላችሁ ይመስለኛል። ክሌርሊ እንደዚህ ነው የሚሆነው ማለት ነው። ሌላኛው የኢትዮጵያ አየር መንገድ ካብንክሩ ወይም ደግሞ ሆስተስ ስትሆኑ ምንድን ነው የምታገኙት ጥቅም? ብዙ ሰው ስራውን አቋርጦ ኦር ትምህርቱን አቋርጦ ሆስተስ ለመሆን ይሞክራል። ትምህርት ላይ ያላችሁ ሰዎች ትምህርታችሁን አቋርጣችሁ ሆስተስ ባትሆኑ ሪኮመንድ እናደርጋለን፣ ምክንያቱም መጀመሪያ ትምህርታችሁን ብትይዙ። ምክንያቱም የካብንክሩ ስራ የተወሰነ ማለት የሆነ የእድሜ ሌቭል አለው። ስትችሉ አቅማችሁ ስትሮንግ ሲሆን የምትሰሩት ስራ ስለሆነ እና ደግሞ ስራው በጣም እንጌጅ ስለሚያደርጋችሁ ጊዜ ስለማታገኙ ትምህርታችሁን ብትጨርሱት እና ድግሪያችሁን ብትይዙ የሆነ ሙያ ባለቤት ብትሆኑ እና ከዛ ካብንክሩ ብትሆኑ የተሻለ ይሆናል። ምክንያቱም ካብንክሩ ከሆናችሁ በኋላ የመማር እድላችሁ በጣም ጠባብ ነው የሚሆነው። ምክንያቱም ስራው በጣም ሄክቲክ ነው፣ በጣም ዴሊኬትድ ይፈልጋል፣ ድካም አለው። ስለዚህ የያዛችሁትን ነገር ይዛችሁ ወደ እዚኛው ሙያ ብትገቡ ጥሩ ነው። ግን ኢንተረስቲንግ በጣም ደስ የሚል ስራ ነው። ዓለምን የማየት ዓለምን በሰፊው የማየት እድል ይኖራችኋል። የተለያየ ባህል፣ የተለያየ አገር፣ የተለያዩ ከተሞች። ማንም ሀብታም ነኝ ያለ ማንም ገንዘብ ያለው ሰው ዞሮ ማየት የማይችላቸውን ሀገሮች ማየት እድል ይኖራችኋል። የተለያዩ ጥንታዊ ቦታዎች፣ የተለያዩ ከተሞች፣ በጣም ሀብታም ሀገሮች በጣም የሚገርም ታሪክ ያላቸው ሀገሮች የአመጋገብ ስርዓት፣ እነዚህን ሁሉ የሚገራርሙ አለም ላይ መታየት የሚገባቸውን ቦታዎች የሚያሳይ ስራ ስለሆነ በጣም ኢንተረስቲንግ ነው። ማንም ሰው ውሽ የሚያረቀው ስራ ነው። ካብን ክሮ መሆንና ደስ ይላል። ይሄ ራሱ አንድ ቤኔፊት ነው። ሌላው የበረራ አስተናጋጅ ወይም ካብን ክሮ መሆን ነጻ ትኬት አለው። ለወላጅ ለቤተሰብ አለው። ለባልር ለሚስት አለው። ስለዚህ ይሄም አንድ ጥቅም ነው ለራሳቸው ካብንክሮቹ ነፃ ትኬት አላቸው። የፈለጉበት ሀገር ለቫኬሽን ሄደው መዝናናት ይችላሉ። የሆነ በሆነ ወቅት የሚፈቀድ ትኬት አለ፣ እሱን ኢንጆ ያደርጉታል። ሌላው ኔትወርክ ይገኝበታል። በጣም ከተለያዩ ሰዎች ጋር ከተለያዩ የመንግስት ባለስልጣናት፣ የሀገር መሪዎች፣ ፕራይም ሚኒስትሮች፣ ባለሀብቶች፣ ሴሌብሪቲዎችን የማግኘት እድል ይኖራልና ድሪም የምታረጉትን ህይወት ሊያስኖር የሚችል ኔትወርክ ሊፈጠርላችሁ ይችላል። ጥሩ ጥሩ ሰዎች ሆስፒታሊቲያችሁ ከስተመር ሰርቪሳችሁ ተመችቷቸው ፐርሰናል ኢንቫይት የሚያደርጓችሁ ሰዎች ልታገኙ ትችላላችሁ። ምክንያቱም አንዳንድ በፊት ሆስተስ የነበሩ እና አሁን በጣም የገራርን ቢዝነስ ላይ ያሉ ሰዎች በምንድን ነው ይሄንን እድል ያገኙት? የአገር መሪዎች ጋር፣ ቢዝነስ ኦነሮች ጋር፣ ሴሌብሪቲዎች ጋር በመገናኘት በእነሱ ከስተመር ሰርቪስ ተመስጠው ኮንታክት በመለዋወጥ አድራሻ በመለዋወጥ በኢንቪቴሽን እንደዚህ አይነት እድሎች ይገኛሉ እና ኔትወርክ ትልቁ እድል ነው ማለት ነው። እና ካብንክሩ የመሆን ዓለምን ከማየት ነጻ ትኬት ከማግኘት፣ ደሞዝ ከማግኘት፣ ዶላር የተለያዩ ቤኔፊቶች ከማግኘት በዘለለ ደግሞ ኔትወርክ ማግኘቱ ራሱ ትልቅ ቻንስ ነው፣ ማንም የማያገኘው ነው እና ይሄም አንድ ነገር ነው። ሌላ ካብን ክሩ ስንሆን ወይም ስትሆኑ ትሬኒንግ ፕሮግራሙ ለሶስት ወር ነው የሚቆየው። ትሬኒንግ ፕሮግራሙ ምንድን ነው የሚያካትተው የሚለው አንደኛ ክላስሩም የክላስሩም ትሬኒንግ አለ። ቲዮሪውን ማለት ነው። ከዛ ኦን ጆብ ትሬኒንግ አለ እዛው የሄዳችሁ ፕሌኖቹ ላይ ኦን ዘ ጆብ ስራውን ኦንላይን እየሰራችሁት ኦናችሁ ማለት ነው። ክላስ ሁሉም ላይ ሲሆን ኦፍ ዘ ጆብ ነው የሚሆነው። እሱንም በቲዮሪ ደረጃ ነው። ኦፍ ኦን ዘ ጆብ ግን ኦንላይን እዛው ስራው ላይ ገብታችሁ ሳምፕል ፕሌኖች ውስጥ እየገባችሁ ሰርቪስ እየሰጣችሁ ከስተመር እያናገራችሁ እሱን የምትማሩበት ወይ ነው። ከዛ ምን እዚህ ትሬኒንጉን ስትወስዱ ምን አለው አኮሞዴሽን ኤክስፔንስ አለው፣ መንዝሊ እንደገና ፖኬት አላዋንስ ይሰጣችኋል ማለት ነው። አኮሞዴሽን ኤክስፔንስ ማለት የምትኖሩበት ሶስቱን ወር ትሬኒንግ ስትወስዱ የምትኖሩበት ኤክስፔንስ እና መንዝሊ ደግሞ ወራዊ ፖኬት መኒም ይሰጣችኋል ማለት ነው። እነዚህ ነገሮች ናቸው። ስለ ካብንክሩ የኢትዮጵያ አየር መንገድ የካብንክሩ ደሞዝ ደሞዝና ጥቅማጥቅምን በተመለከተ ይህንን የመሰለ ኢንፎርሜሽን ሼር አድርጊያችኋለሁ። ስላዳመጣችሁኝ አመሰግናለው። ቻናላችን ሰብስክራይብ በማድረግ እንድታበረታቱን ጠይቃችኋለሁ። መልካም ጊዜ ለውላችሁም። ቴንኪዩ